እሺ እንዴት አመሻችሁ? አቶ ኃይልአብ ወንድሙ እባላለሁ የቆቦ ከተማ አስተዳደር ዋና ከንቲባ የሙስሊም ወንድሞቻችንን በዛሬው በእለት 04 07 2017 ዓ.ም ወንድሞቻችን ጋር በመገኘት የፈጠራ ፕሮግራም እያካሄድ ነው የምንገኘው። የሙስሊሙም የክርስትናውም እምነት ተከታዮች በጾም ላይ ነው የሚገኙት። ሀገራችንን ሰላም እንዲያደርግልን በጸሎት እንዲያስቡን በማሰብ እዚህ ወንድሞቻችን አባቶቻችን ጋር ተገኝተናል የሚል መልእክት ማስተላለፍ እንፈልጋለን። ረገልን ከክብር ከንቲባችን እና ከጓደኞቹ ጋር ከስራ ባልደረቦቹ ጋር የተደረገልን በጣም እናመሰግናለን። በጣም ደስ የሚል ነው። ይኸው እንግዲህ ፈጢራውን አፍጥረናል። አልሐምዱሊላህ ረቢል ዓለሚን። ሀገራችንን ሰላም አላህ ያርግልን፣ ጸሎታችን ይሆናል፣ ዱዋችን ይሆናል። ሰላም አለይኩም ወረሕመቱላሂ ወበረካቱህ። የዛሬው አጠቃላይ ፈጢራ ፕሮግራም በጣም ደስ የሚል የሙስሊም እምነት ተከታዮች ማህበረሰብን አቃፊነታችንና በጋራ አብሮነታችንን የሚያሳይ ትልቅ ትርጉም ያለው እና ከተማ አስተዳደሩም በጣም ነው የምናመሰግነው፣ ይሄ ነው የሚፈልገው። ከሙስሊም አባቶቻችንም ጭምር አሁን ላለንበት አንጻራዊ ሰላም ትልቅ መሥዋዕትነት የሆኑ ተረጋግተው አስተውለው ያዩ በግጭት በመጋደል በመመታታት ትርጉም እንደሌለው ጭምር ትልቅ አቅም የሆኑ አባቶቻችን ናቸው። ይሄን አባቶቻችን የበለጠ አጠናክረው። ሌላውንም ጭምር የእምነት ተከታዮች የሰላም አሪያ መሆናቸውን ጭምር እያስመዘግቡ ያሉበት ሁኔታ አለና፣ ይሄ ፕሮግራም ነገ ከነው ገዳም ይቀጥላል። መቻቻልን አብሮነትን ያስተማርንበትና ያየንበት ነው እና እኛም እዚህ ፕሮግራም ስለታደምን በጣም ደስተኞች ነን። ቀጣይም በጋራ ከክርስቲያኑ ከሙስሊሙም እየተገኘን በዚህ ልክ ፕሮግራሙ እናስቀጥል ይሆናል። ደሱ ከብር ከንቲባችን እና ከጓደኞቹ ጋር ከስራ ባልደረቦቹ ጋር የተደረገልን በጣም እናመሰግናለን። በጣም ደስ የሚል ነው። ይ እንግዲህ ፊጥራውን አፍጥረናል። ነውአምዱላ ብዓለሚን ሀገራችንን ሰላም አላ ያርግልን። ጸሎታችን ሆና ዋችን ሆናን። ፍጠራ ፕሮግራም በጣም ደስ የሚል የሙስሊም እምነት ተከታዮች ማህበረሰብን አቃፊነታችንና በጋራ አብሮነታችን የሚያሳይ ትልቅ ትርጉም ያለውን እና ከተማ አስተዳደሩን በጣም ነው የምናመሰግነው። ይሄ ነው የሚፈለገው። ያዩ በግጭት በመጋደል በመመታታት ትርጉም እንደሌለው ጭምር ትልቅም አቅም የሆኑ አባቶቻችን ናቸው። ይሄን አባቶቻችን የበለጠ አጠናክረው ሌላውንም ጭምር የእምነት ተከታዮች የሰላም አርያ መሆናቸውን ጭምር እያስመዘገቡ ያሉበት ሁኔታ አለና ይሄ ፕሮግራም ነገ ከነገዳም ይቀጥላል። ቀጣይም በጋራ ከክርስቲያኑም ከሙስሊሙም እየተገኘን በዚህ ልክ ፕሮግራሙ እናስቀጥል። ይሆናል። ደስ ብሎኛል። አመሰግናለሁ።